የጸሎት ጊዜ እግሩን እግረ ልቦናውን ለሚያፋጥር ወይ ይውላል፣ ይላል ቅዱስ ቃል። ይህ የሰማያዊ ንጉሥ አደባባይ መሆኑን ያውቃሉ። ቤተ ክርስቲያን የጸሎት ቤት ናት እንጂ የዋዛ ፍዛዛ የጨዋታና የቧልት ስፍራ አይደለችም። ዛሬ ብዙዎቻችን ቤተ ክርስቲያኖ ስንቆም ልባችን፣ አቋማችን፣ አነጋገራችንና አላማችን ምን መምሰል እንዳለበት ዘንግተናል። ታዲያ የቆምንበት ቦታ ዋጋ እንዴት መረዳት ይቻላል? ጸሎት እንደ መጸብሐዊ ተቀባይነት እንዲያገኝ እንዴት መቆም አለበት? በዚህ ቪዲዮ ውስጥ ጥንታዊ የቤተ ክርስቲያን ትምህርት ምን እንደሚል ጨምረን አብራርተን እንመለከታለን። በእግዚአብሔር ፊት ሆነን ልንፈጽማቸው የሚገቡ አምስት ወሳኝ ስርዓቶች እናያለን። ይህንን መመሪያ ከተከተሉ ጸሎቶና አምልኮቱ ትክክለኛ ቦታ ይይዛል። እስከ መጨረሻው ተከታተሉ። ሰላም ለእናንተ ይሆን፣ ውድ ተከታታዮቻችን። በዛሬ ፕሮግራማችን ቅዱሳን አባቶቻችን በጽሑፍ ያስቀመጡልን ቤተክርስቲያን ውስጥ ምን እናድርግ የሚለው ወሳኝ ስርዓተ ትምህርት በጥልቀት እንመለከታለን። ይህ ትምህርት እግዚአብሔር ቤታችን የጸሎት ቤት ነው ብሎ በከበረ ቦታ እንድንቆም የሚፈልገው እንዴት እንደሆነ በትክክል ያስረዳል። አምስት ዋና ዋና ነጥቦች አሉ፣ ተከተሉ። የመጀመሪያውና ዋነኛው የቆምንበት ቦታ ክብር መገንዘብ ነው። ቤተክርስቲያን ውስጥ ያለ ሰው ሁሉ ከሁሉ አስቀድሞ ማስተዋል ያለበት የቆመበት ቦታ የማን እንደሆነና ከማን ፊት እንደቆመ መገንዘብ ይኖ ይኖርበታል። ከዚህ በኋላ ደግሞ ጊዜያዊ ተግባሩ ጸሎት ከሆነ ቢቻል በሰፊያ አእዳው ባይቻል ደግሞ ህሊናውን ፈጽሞ ለእግዚአብሔር በማስገዛት በተመስቶ በፈሪያ እግዚአብሔር ሆኖ በአርምሞ በረሃድ ሆኖ እግርን ሳያፋትሉ ቀጥ ብሎ በመቆም መጸለይ ይገባል። በጸሎት ጊዜ እግሮን እግረ ልቦናውን የሚያፈጥር ወየውለት ይላልና። እንዲሁም ሊቁ ደግሞ እጅህን መዘርጋት ባይቻል የተቻለን ያህል ህሊናን ዘርጋው ማለት ሰማያዊ አድርገው ብሏል። በተግሳጽ መራፍ ከቁጥር 243 ላይ የሚቆምበትንና የሚሰልበትን ቦታ ማወቅ ይገባል። አለዚያ ግን መካነ ጸሎቱን ትተው ሰዎች ያዩዋቸው ዘንድ በፍርድ አደባባይ፣ በትምህርት መድረክ ላይ፣ በምኩራብ እንዲሁም ደግሞ በማዕዘን መንገድ ይቆሙና ያነበነቡ እንደነበሩት እንደ ፈሪሳዊ መሆን ነው። ጌታም እነዚህን የነቀፋቸው ያለ ነገር አይደለም። በምትጸልዩበት ጊዜ እንደ ግብዞች አትሁኑ ብሎ ያለን በግብር እንዳንሳተፋቸው ነውና በማቴዎስ ወንጌል ምዕራፍ 6 ከቁጥር 5 እስከ 13 ላይ ተናግሯል። የቆምንበት ቦታ ማወቅና መጠንቀቅ እንደሚገባ ዮሐንስ አፈወርቅ በቅዳሴው ኅሊናችሁ ወደ ላይ ይሁን፣ ልቦናችሁ በሰማይ ይኑር፣ የምትቆምበት እወቁ፣ የጽድቅንም ቃል ስሙ፣ በጎ ነገርንም አድምጡ ይላል። በቅዳሴ ማርያም ላይ እንዲሁም ዲያቆኑ ምን ይላል? በሰማይ ያህሉ ልብክሙ ሲል ቄሱ ደግሞ አለ እሉ አልባቢክሙ ይላል። ቤተ ክርስቲያን ማለት ቤተ ክርስቲያን ባለቤቱ እግዚአብሔር የሚያድርባት፣ ቅዱሳን መላእክት የሚገኙባት፣ የነቢያት የሐዋርያት፣ የጻድቃን፣ የሰማዕታት ዜና ገድላቸው ዜና ትርፋታቸው የሚነገርባት የቅድስና ቤት ናት እንጂ የዋዛ የፈዛዛ የጨዋታ የጫጫታ የጓድ የነገር ዘርቅ ቤት አይደለችምና ቤተ ክርስቲያን ቤተ ጸሎት የእቲ ወይኩን ውስቴታ ክላ ወተባይሶ እንዳለ ከቤተ ክርስቲያን አይጫወቱም፣ ዋዛ ፈዛዛ አይናገሩም። መሳቅ መጫወትስ የለመኑትን ያስቀራል። ቤተ ክርስቲያን የጸሎ ቤት እንጂ የነገር ቤት አይደለም። ከንጉሥ አደባባይ የሚገባ ሰው አታዩምን? ሲታጠቅ ሲፈታ፣ ሲወድቅ ሲነሳ፣ እጅ ሲነሳ። አንተ ግን የሰማያዊ ንጉሥ የክርስቶስ አደባባይ ከምትሆን ቤተ ክርስቲያን ገብተ ትስቃለህ ነው። ቤተክርስቲያን መግባት ለጸሎት ነው እንጂ ለሳቅ ለጨዋታ አይደለም። ስለዚህ ቤቴ ቤተ ጸሎት ይሰማኝ፣ ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላል ብሎ በኢሳይያስ ምዕራፍ 56 ከቁጥር 7 በማቴዎስ ምዕራፍ 21 ከቁጥር 13 ላይ እግዚአብሔር ይናገራል። ስለዚህ በቤተ ክርስቲያን በምንገባበት ጊዜ ከሳቅ ከቧልት ከፌዝ ራሳችንን ልንቆጥብ ይገባል። ሁለተኛው ፈሪሳዊ ዓለም ሆን አው ኃጢአትን በማሰብ በንሳ መጸለይ ይገባል። ሲጸልዩ የራስን ኃጢአት በማሰብ ነው እንጂ እንደ ፈሪሳዊው የሰሩትን ሥራ እያነሱ በመመጻደቅ በመመጻደቅ ወይም በምድራዊ ዳኛ ፊት እንደሚካሰሰው ራስን በማጽደቅ ሌሎችን በመኮነን ሊሆን አይገባም። በሉቃስ 218 ከ9 እስከ 14 እንደምናነባው ይህ ድርጊት በአላዋቂ ሰዎች ላይ ጎልቶ የሚታይ በመሆኑ ሊመክሯቸው፣ ሊያስተምሯቸው ይገባል። ምክንያቱም እገሌን እንዲህና እንዲህ አድርግልኝ ብለው ሲለምኑ እግዚአብሔር ማይመረ ህት መሆኑን ኮናኒ በርትዕ ፈታዬ በጽድቅ መሆኑን ራሳቸውን በራሳቸው ላይ የሚጸልዩና ኃጢአት የሚሆንባቸው መሆኑን አያውቁምና ነው። ይልቁንም ሲጸልዩ እንደ መጸብሐዊው አቤቱ እኔን ኃጢአተኛውን ይቅርበልኝ እያሉ ደረቅ ደረትን እየደቁ መጸለይ ይገባል። ጌታም ስለ ሁለቱ ሰዎች ከተናገረ በኋላ በእግዚአብሔር ዘንድ ተቀባይነት ያለው ጸሎት የትኛው እንደሆነ ሲያስረዳ እላችኋለሁ ከዚያ ይልቅ ይህ መጸብሐዊው ጻድቅ ሆኖ ወደ ቤቱ ተመለሰ ብሏል። በሉቃስ ምዕራፍ 18 ከቁጥር 9-14 እንደምናለበት፣ እንደ ፈሪሳዊ ሳይሆን እንደ መጸብሐዊው በትህትና ርዕስ በአትህቶ ርዕስ ሆኖ መጸለይ ማመስገን እንዲገባም አብርሃም በእግዚአብሔር ፊት ቆሞ ሳለ የተናገረው ማስታወስ በቂ ነው። አብርሃም ግን በእግዚአብሔር ፊት ገና ቆሞ ነበር ካለ በኋላ እኔ አፈርና አመድ ስሆን ከጌታዬ ከእግዚአብሔር ጋር እንነጋገር ዘንድ አሁን ጀመርኩ ብሏል በዘፍጥረት ምዕራፍ 18 ከቁጥር 22 እስከ 27። ማንኛውም ጊዜ ይልቁንም በቤተ ክርስቲያን በእግዚአብሔር ፊት ስንሆን አትህቶ ርእስን ገንዘብ ማድረግ ይገባል። ትህትናን ገንዘብ ማድረግ ይገባናል። በርቱ ሃይማኖት ገጽ 157 ላይ እንደሚናገር እግዚአብሔር ትህትናን የያዘ ልብ አይንቅምና የእግዚአብሔር መስዋዕት የየዋ መንፈስ ነው። የተዋረደውንና የዋውን ልብ እግዚአብሔር አይንቅም ይለናል። መዝሙር 50 ከቁጥር 7 ዳግመኛ ወደ የዋውና ወደ ጸጸተኛው ከቃሊም የተነሳ ወደሚንቀጠቀጠው ካልሆነ በቀር ወደ ማን እመለከታለሁ ይለናል። ኢሳይያስ 67 ከቁጥር 2 ላይ ተብሎ ተጽፏል። ተጽፏልና አባር ያቆን ስም ሲናገር ሞተ ሥጋ ሞተ ነፍስን የምታስፈርድ ትዕቢትን ትዕቢትን ገንዘብ አናድርግ፣ ትህትናን ከነፃ ስጋ ከነፃ ነፍስ ጋር ገንዘብ እናድርግ እንጂ ብሏል በቅዳሴ ማርያም። እናም የምንጸልየው ጸሎት የምናቀርበው መስዋዕት የምናጥነው ማዕጠንት የሚያደርገው ትህትና የሚያረገው ትህትና ከንጽህና ጋር ሲጨመርበት መሆኑን ሊዘነጋ አይገባም። እግዚአብሔር ከትሩፋት ሁሉ ቅን ልቦና ይወዳልና። ስለዚህ እንደ ፈሪሳውያን ስርዓት እንደ ፈሪሳውያን አግባብ በሌለው መንገድ ልንጸልይ አይገባም፣ ማለት ነው። ሶስተኛው ልቦናን ንጹህ ማድረግ ነው። በቂም በቀል ሆኖ መጸለይ አይገባም ተቀባይነት አይኖረውምና። በሰው ቂም አትያዝ። በሰው ላይ ያለውን ቂም በልቦናው የሚያሳድር ሰው ጸሎቱ ቅድመ እግዚአብሔር አትደርስምና ሃይማኖተ አበው ምዕራፍ ሃያ ከቁጥር 17 ላይ እንደሚናገረው በንጽህና ሆኖ የሚጸልዩት ጸሎት ግን ፈጥኖ እንዲሰማ ዚህ የእግዚአብሔር አይኖች ትሑታንን ይመለከታሉ፣ ልመናቸውን ይሰማቸዋል። የትሑት ሰው ጸሎቱ ከአፍ እስከ ጆሮ ነው፣ ማለት ፈጥኖ የሚሰማ ሲል ነው። ሲጸልዩም ከቂም፣ ከበቀል፣ ከተንኮል፣ ከትዕቢት፣ ብዙ ነገር ከመውደድ ተለይቶ ቢለምኑት እግዚአብሔር ይሰማል። ከዚህ ግን ሳይለዩ ቢለምኑት አይሰማም። ከዚህ ሳይለይ የሚጸልይ ሰው ሳያርስ የሚዘራ ገበሬ ጥጥ ፍሬ ሳታወጣ የምትፈጥር ሴትን ይመስላል። ጸሎቱንም አያረግም። እንግዲህ ጸሎት ምን ይባላል ስንል ጸሎት መስዋየት ይባላል እና በየትኛውም ቦታ በማንኛውም ጊዜ ከመናፍቃን ጋር መጸለይ እንዳይገባ ከአርሲሳን ጋር አትጸልይ። እኒህ መናፍቃን ናቸው። ከአሕዛብ ጋር ቢሆን አትጸልይ። ሃይማኖተ አበው 20 ምዕራፍ 20 ቁጥር 7 ላይ ምእመናንን ከመናፍቃን ጋር አንድ የሚያደርጋቸው ማን ነው ተብሏል። በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 እስከ 17 እንደምናነባው። እንግዲህ ውድ ተመልካቾቻችን፣ እውነተኛ የቤተክርስቲያን ስርዓት የሚጀምረው በቆምነበት ቦታ በቆምንበት ቦታ ክብር፣ ግንዛቤ፣ በአካላዊና መንፈሳዊ ትህትና፣ እንዲሁም ከሁሉ በላይ ደግሞ ከቂምና ከትዕቢት በነፃ ንጹሕ ልቦና ነው ጸሎታችን የተሰጠንን በረከት የሚያስገኝ የመስዋዕት አይነት። እንዲሁም እነዚህን ነጥቦች በህይወታችን እንተግበር። ይህ ወሳኝ ትምህርት ለወንድሞቻችን ለእህቶቻችን ሼር በማድረግ ከኛ ጋር የበረከት ተካፋይ የሆኑ ቪዲዮን ላይክ ያደርጉ። ያላችሁን አስተያየት፣ ጥያቄ ኮሜንት ላይ አስቀምጡ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን መጫን አይርሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ የፈጣሪ ሰላም ከሁላችን ጋር ይሁን። ሰላም።